ጤና ስጥል እንደምናረፍዳችሁ ውዴ ኒውስ ቤተሰቦች፣ በርካታ የሀገር ውስጥና ዓለም አቀፍ መረጃዎችን አሰባጥሮ የያዘው የህዳር 25 የ2018 የዕለተ ሐሙስ የቀን ዜናችን ወደ እናንተ ልናደርስ እዚህ ተገኝተናል። ማሌ ግርማ ከመላው የቀጥታ ስርጭት ባለሙያዎች ጋር ዜናዎቹን የመራው አብሬያችሁ ቆያለው። በቅድሚያም አርስተ ዜና፣ የግብጽ ባለስልጣናት ከፍተኛ መጠን ያለው የውሃ እየተለቀቀብን ነው ማለታቸው ተሰምቷል። የአዲስ አበባ ነዋሪዎችን ተጠቃሚ የሚያደርግ 26ሺህ የጋራ መኖሪያ ቤቶች ግንባታ መጀመሩ ተገለጸ። ከውጪ ሩሲያ ለጦር ኃይል የምትመድበው ግዙፍ መጠን ያለው ገንዘብ ለምዕራባውያኑ የጦር ጥምር ኔቶ ከባድ ስጋት መደቀኑ ተነገረ። በቅድሚያም የሀገር ውስጥና የባህር ማዶ አጫጭር ዜናዎችን እናስቀድም። የግብርና ሚኒስትር አዲሱ አረጋ የሰላም ሚኒስትር መሐመድ እድሪስና የኤቢሲ ዋና ስራ አስፈጻሚ ቢንያም ኤሮ ሹመቶች በምክር ቤት ጸድቋል። ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሶስተኛ መደበኛ ስብሰባ እየተካሄደ ነው። ምክር ቤቱ በጠቅላይ ሚኒስትር አብይ አህመድ የተሾሙትን የግብርና ሚኒስትር አዲሱ አረጋና የሰላም ሚኒስትር መሐመድ እድሪስን ሹመቶችን አጽድቋል። በተጨማሪም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ሆነው በጠቅላይ ሚኒስትር አብይ አህመድ የተመደቡት ቢኒያም ኤሮ ሹመትም በምክር ቤት ጸድቋል። የግብርና ሚኒስቴር አዲሱ ረጋ፣ የሰላም ሚኒስቴር መሐመድ ሪስ ና የኤቢሲ ዋና ስራ አስፈጻሚ ቢኒያም ኤሮ በምክር ቤቱ ፊት ቃለ መሀላቸውንም ፈጽመዋል። ምክር ቤቱ በመደበኛ ስብሰባው የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባ ና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ለማሻሻል የቀረበ አዋጅም በሙሉ ድምፅ አጽርቋል። ጠቅላይ ሚኒስትር አብይ አህመድ ከተባበሩት መንግስታት የአፍሪካ ኢኮኖሚክስ ኮሚሽን ዋና ጸሐፊ ጋር ውይይት አድርጓል። ከተባበሩት መንግስታት የአፍሪካ ኢኮኖሚክስ ኮሚሽን ዋና ጸሐፊ ክላቨር ጋጋቴ ጋር በ27 አፍሪካን በሚገባ የሚወክል ኮፕ 32 በማዘጋጀት ረገድ በጋራ ለሚሰሩ ስራዎች መወያየታቸውን የጠቅላይ ሚኒስትሩ ማህበራዊ ትስስር ገጽ ያመላክታል። በጋራ በመሆንም ኮፕ 32ን ስኬታማ እንዲሆን ከፍተኛ አስተዋጽኦ እንደሚያበረክቱም በስፋት መቃኘቱ ነው መረጃው የሚያመላክተው። የአዲስ አበባ ከተማ አስተዳደር የመኖሪያ ቤት ችግርን ለመፍታት ዘመናዊ ግንባታ ቴክኖሎጂዎችን በመጠቀም እየተሰራ ይገኛል ሲል ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ በአስተዳደሩና በሌጋሲ ሆም የመንግስትና የግል አጋርነት በላፍቶ ሳይት የሚገነባ የመጀመሪያ ምዕራፍ 26 ሺህ የጋራ መኖሪያ ቤቶች ግንባታ አስጀምረው አስተዳደሩ የከተማዋን ነዋሪዎች ተጠቃሚነት ለማረጋገጥ ተግቶ እየሰራ መሆኑና ና የነዋሪዎችን ቁልፍ ጉዳይ የሆነውን የመኖሪያ ቤት ችግር ለመፍታት ልዩ ልዩ የቤት ልማት መርሃ ግብር ነድፎ ተግባራዊ የደረገ የተወገደ ነው ሲሉም ተናግረዋል። ዛሬ በይፋ ወደ ስራ የገባው የቤት ግንባታ በአይነቱ በሀገርም ሆነ በከተማ ደረጃ አዲስና የመጀመሪያ የሆነ የቴክኖሎጂ እንደሚጠቅም ተናግረዋል። ግንባታው ጋልቫናይዝ የብረት ውጤት በመጠቀም እስከ 12 ወለሎችን የሚደርሱ የጋራ መኖሪያ ቤቶችን ባጠረ ጊዜ መገጣጠም የሚያስችል እንደሆነም አስታውቋል። ይሁ ፋብሪካ አሁን ባለው ሙሉ አቅም ወደ ስራ ሲገባ 260 ቤቶችን በአመት መስራት እንደሚችል ገልጸው ቤቶቹ ከዚህ ቀደም ከሚታወቁት የመኖሪያ ቤቶች በብዙ እጅግ የተሻለ ቆይታ ዘመን እንደሚኖራቸው መሆናቸውም አመላክቷል። ይህ የከተማዋን ነዋሪዎች የቤት ፍላጎት ለማሟላት የሚደረገውን ጥረት በማገዝ ረገድ ከፍተኛ ድርሻ እንዳለውም አብራርተዋል። ፋብሪካው ቤቶችን በላቀ ጥራትና ፍጥነት የሚያደርስ አዲስ የግንባታ አሰራርን እውን የሚያደርግና ለበርካታ ዜጎች የስራ እድልን እንደሚፈጥርም አብራርተዋል። በበጀት ዓመቱ ያለፉት ወራት ተገማችና ግልጽ የኢንቨስትመንት ከባቢ በመፍጠር ጥራት ያለው ኢንቨስትመንትን ለመሳብ በተከናወነ ስራ በርካታ ስኬቶች መመዝገባቸው ተገለጸ። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዘለቀ ተመስገንም የኢኮኖሚ ማሻሻያውን ባስገኘው ውጤቶች ግልጽ የኢንቨስትመንት ከባቢ በመፍጠር ጥራት ያለው ኢንቨስትመንትን መመዝገቡና በ2018ም በጀት ዓመት የመጀመሪያ ሩብ ዓመት 961 ሚሊዮን ዶላር በላይ የውጭ ቀጥተኛ ኢንቨስትመንት መሳብ መቻሉንም አስታውቋል። በልዩ የኢኮኖሚ ዞኖቹ ከሚገኙ ኢንቨስትመንቶች ከውጭ ንግድ ከውጭ ንግድ ከ49 ሚሊዮን በላይ ዶላር በላይ ገቢ መገኘቱን አንስቷል። ኮሚሽኑ በሩብ አመቱ 123 የኢንቨስትመንት ፈቃድ መሰጠቱን ጠቅሰው ፈቃድ ከተሰጣቸው የውጭ ባለሀብቶች መካከልም 34ቱ በቅርቡ ክፍት በሆነው በገቢና ውጭ ንግድ ላይ የተሰማሩ መሆናቸውንም ተናግረዋል። በግብርና በማኑፋክቸሪንግ ማዕድን ማውጣት፣ ቱሪዝምና የአይቲ ዘርፎችም ለባለሀብቶች የኢንቨስትመንት ማበረታታቾች እየተሰጡ መሆናቸውን ገቢና ውጭ ንግድ ጨምሮ በፋይናንስ ዘርፍና በተለያዩ ሴክተሮች ባለሀብቶችን ኢትዮጵያ ውስጥ መዋለ ነዋያቸውን እንዲያፈሱ የተሰራ መሆኑን ኮሚሽነሩ አመላክተዋል። ተመልካቾቻችን ከሀገር ውስጥ ያገኘናቸውን መረጃዎች አደረስናችሁ። አሁን ደግሞ ወደ ውጭ አጫጭር እንዝለቅ። የዩክሬንና የአሜሪካ ተደራዳሪዎች ከሞስኮ ውይይት በኋላ በአሜሪካ ፍሎሪዳ ሊገናኙ መሆኑን ነጩ ቤተ መንግስት አስታውቋል። የአሜሪካው ፕሬዚዳንት ልዩ መልእክተኛ ስቲቭ ዊትኮፍም ከዩክሬን ብሔራዊ ደህንነት ኃላፊ ሩስተም ኤምርኮ ጋር በማያሚ እንደሚመካከሩም ተረጋግጧል። ዊትኮፍ ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር ማክሰኞ ዕለት ለአምስት ሰዓታት የዘለቀ ውይይት ማድረጋቸውም ይታወሳል። ሩሲያ ጦርነቱን ለማብቃት ፍላጎት ት እንዳላት ያሳየችበት ነው ከተባለለት ከዚህ ውይይት በኋላ ነው የዩክሬንና ና የአሜሪካ ተደራዳሪዎችም ተገናኝተው የሚመክሩት። የዶናልድ ትራምፕ አማች ጃሬድ ኩሽነርን በተሳተፉበት የሞስኮ ና የአሜሪካ ውይይትም ምክንያታዊነትና መልካም ነበር ብለውታል። ትራምፕ ከዊትኮስ ና ከኩሽነር ያደረጉት ውይይትም የተረዳውትን ፑቲን ጦርነቱን የማብቃት ፍላጎት እንዳለው ነው ብለዋል። የዩክሬን የውጭ ጉዳይ ሚኒስትር አንድሬ ሲቢያን በበኩላቸው ፑቲን ይህንን እንደ ማፍሳሽ ጦርነት ሊያቆም ይገባዋል ነገር ግን ለዓለም ሕዝብ ጊዜን በከንቱ ያቃጥላል ሲሉም ወቅሰዋል። ዘገባው የቢቢሲ ነው። የየመኑ ሁቲ ከባለፈው ሐምሌ ወር ጀምሮ አግኝቷቸው የነበሩ ዘጠኝ መርከቦችን መልቀቁን አስታወቀ። በቀይ ባህርና በኤደን ባህረ ሰላጤ የሚያልፉ መርከቦችን በተደጋጋሚ ጥቃት በመፈጸም የውሃ ላይ ጉዞን በማስተጓጎልም ወቀሳ የሚቀርብበት ሁቲ መርከበኞቹን ለኦማን አስረክቧል ተብሏል። ምንም እንኳን ኦማን ጉዳዩን ግልጽ ባታደረግም የፊሊፒንስ ዜግነት ያላቸው መርከበኞች ዛሬ በኦማን ሮያል አየር ኃይል መሳፈራቸውም ተዘግቧል። የማኒሊያ የውጭ ጉዳይ መስሪያ ቤት በበኩሉም ዘጠኝ ዜጎቹ በሁቲ ከሐምሌ ጀምሮ ተይዘው ቆይታቸውን ገልጾ በቅርቡ እንደሚለቀቁም በመግለጫው ይፋ አድርጓል። ለፍልስጤማውያን አጋርነቱን ለማሳየት በቀይ ባህር በሚንቀሳቀሱት መርከቦች በተለይም የእስራኤልና ምዕራባውያኑ ላይ ጥቃት በማድረስ ሁቲ ይወቀሳል። በእስራኤልና አሜሪካ ጥቃት በርካታ አመራሮቹን ያጣው ሁቲ አሁንም ህልውናውን ለማስጠበቅ እንደሚለፋም ይገልጻል። ሁቲ በቅርቡ በዶናልድ ትራምፕ አማካኝነት በጋዛ የተኩስ አቁም ስምምነት መደረሱን ተከትሎ ጥቃት ከማድረስ እንደተቆጠበም ይናገራል። ዘገባው የአልጀዚራ ነው። የኔቶ መሪ ማርክ ሩቴ ትራምፕና የሩሲያ ዩክሬን ጦርነትን ለማብቃት የሚችሉ ብቸኛው የአለማችን ሰው ናቸው ሲሉ ተናገሩ። የኔቶ አባል ሀገራት በብራልሴን እየመከሩ ያለ ሲሆን፣ በመረኩም ንግግር ያደረጉት ማርክ ሩቴ በሩሲያ በላይ ሰላምን ለማስፈር የሚፈልግ የለም፣ በጦርነቱም ጠንክረው መቆየታቸውን የሚደነቅ ነው ማለታቸውም ተሰምቷል። የዩክሬን ግዛቶችም ደህንነትን ለመጠበቅ በሚያስፈልገው ሁሉ አሁንም ከጎን እንቆማለን ይላሉ ማርክ ሩቴ። ሩሲያ ከአሜሪካ ተወካዮች ጋር ባደረገቻቸው ውይይቶችም በትራምፕና የቀረ ከቦምባ ላይ 26 ነጥብ ሰላም እቅድም የተወሰኑን እንደምትቀበል አስታውቃለች። በዚህ ውይይት ወቅትም ቪላዲሚር ፑቲን በእርግጥ ጦርነት አንሻም፣ ነገር ግን አውሮፓ ጦርነት ካሻቸው ዝግጁ ነው ማለታቸውም ይታወሳል። ዘገባው የቢቢሲ ነው። ተመልካቾቻችን ወደ ዝርዝር የሀገር ውስጥ መረጃዎቻችን አለፍን። የኢትዮጵያ ህብረት በአንድነት የመቆም ተምሳሌት የሆነው ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ አገልግሎት መስጠት ከጀመረ ወራት ተቆጥሯል። ግብጽ፣ ቀደም ብሎም የህዳሴ ግድብ ከመጠናቀቁ በፊት የታችኛው ተፋሰስ አገራትን እንደሚጎዳ ደጋግማ ስትናገር መደመጧም ሲታወስ ነገር ግን የግድቡ መገንባት ለተፋሰሱ ሀገራት ችግር ሳያመጣም ቆይቷል። ኤንቢሲ ኢትዮጵያም ጋር ቆይታ ያደረጉት የውሃና ኢነርጂን ሚኒስትሩ ኢንጂነር ሀብታሙ ኢተፋም ዛሬ ደግሞ ግብጽ ከፍተኛ መጠን ያለው ውሃ እየተለቀቀብን ነው በሚል ዘገባ በሚል የተዛባ ትርክ ዘገባ ፈጥራለችን ብለዋል። ኢየሩሳሌም አለሙ ከሚኒስትሩ ጋር ቆይታ አድርጋለች፣ እንደሚከተለው ይቀርባል። ግብፃውያን ባለስልጣን ታላቁ የኢትዮጵያ ህዳሴ ግድብ እየተገነባ ባለበት ወቅት የእኛ የውሃ ዋስትና ጉዳይ ጥያቄ ውስጥ ገባ ሲሉ መቆየታቸውን ያስታወሱት ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት የውሃና ኢነርጂ ሚኒስትሩ ከግድቡ መጠናቀቅ በኋላ ደግሞ የኢትዮጵያ ህዳሴ ግድብ ሱዳንን ጎዳ የሚል ሀሰተኛ የስም ማጥፋት ዘመቻ አድርገዋል ብለዋል። በቅርቡ ደግሞ ከሚጠበቀው በላይ ከፍተኛ መጠን ያለው ውሃ እየተለቀቀብን ነው የሚል አዲስ የተዛባ ትርክት ባለስልጣኖቻቸው በሚዲያ እየወጡ እየፈጠ እየፈጠሩ ነው ሲሉ የውሃና ኢነርጂ ሚኒስትሩ ሀብታሙ ይተፋ ተናግረዋል። በቅርቡ ደግሞ አሁን እየመጣ ያለው በጣም ከሚጠበቀው በላይ ውሃ እየመጣብን ነው የሚል ትርክትም እየፈጠሩ ይገኛሉ። በፊት የነበረው ህዳሴ ሳያልቅ ህዳሴ ውሃ ይዝብናል፣ የእኛ የውሃ ዋስትና ጉዳይ ጥያቄ ውስጥ ገባ የሚል ትርክት ነበረ ሲያካሂዱ የነበሩት አሁን የተገላብጦ ውሃ በዛብን የምል ነገሮች የማድረግ ስራዎች የተሰጡ ይገኛሉ። ይህም በተጨባጭ የምናያቸው ናቸው ማለት ነው። አመራሮቻቸው ወጥቶ ስለምናገሩ በሚዲያ ደረጃ እኛ የምናምነው ህዳሴ ግድብ የተገነባው በኢትዮጵያውያን ሀብት፣ ለዘመናትም አባቶቻችን ሲመኙ የተነበረውና ሳይሳካላቸው የቀረውን ታሪካዊ ፕሮጀክት ሰርተን ከጨረስን በኋላ የኢትዮጵያ እናቶች ገለጥ ሊሆኑ፣ በከተማ ያሉት ሰዎች ተጠቃሚ እንዲሆኑ በመብራት የስራ ድል በማግኘት ኢትዮጵያ ለተሻለ

ህዳሴ ከመጠናቀቁ በፊት ውሃ የያዘብን ሲሉ የነበሩት ግብጾች አሁን የፈጠሩት ደግሞ የተገላቢጦሽና ተቀባይነት የሌለው ሀሳብ በአመራሮቻቸው በኩል ማሰራጨታቸው ተገቢ አለመሆኑን የሚናገሩት ሚኒስትሩ ይልቅስ ኢትዮጵያ የገነባቸው ግድብ የቀደመው ትውልድ የተመኘውና በአቅም ውስንነት ያልተገበረውን ፕሮጀክት አሳክተን ግብጻውያን ወንድሞችም ሆኑ ጎረቤቶቻችን ጭምር ተጠቃሚ እንዲሆኑ ተደርጎ የተሰራ ነው። በዚህም ልክ ሊገነዘቡት ይገባል ብለዋል። ለዚህ ነው ከህዳሴ ግድብ የምናገኘው የኃይል ምንጭ በትልቁ ኢትዮጵያን ይለውጣል ብለን የምናምን፣ ይህን ነምኖ ስናደርግ በጣም ፕሮፌሽናል በሆነ መንገድ የእውቀት በተሞላበት መንገድ ነው ግድቡ ነው የምንመራው ግድቡ ነው የምናስተዳድረው። ከምናስተዳድርባቸው አንዱ ጉዳይ የፍሰት መጠን ነው። ኃይል ጀነሬት ካደረገ በኋላ ለታችኞቹ ሀገሮች የሚሄደው ውሃ መጠን እነሱ በሚሉት ቋንቋ ልክ ሳይሆን የእኛን ጥቅም የማስከበረው እነሱንም ጭምር ጥቅም የሚያደርግ መንገድ እየሰራን ይገኛለን። እሱ በዛ ልክ እሱም መገንዘብ አለባቸው ብዬ አስባለሁ። ኢትዮጵያ ማንንም የመጉዳት ፍላጎት የላትም የሚሉት ሚኒስትሩ ለዚህ ማሳየው የኮፕ 32 አዘጋጅ ተደርጋ ለመመረጧ አንዱ የታዳሽ ኃይል ማመንጨት መቻሏ ነው ብለዋል። አንዱ ታዳሽ ኃይል የሚመነጨው ደግሞ ዓለም ከመሰከረለት ከታላቁ ህዳሴ ግድ መሆኑን ግብጻውያን አመራሮች ሊዘነጉት አይገባም ይላሉ። በቅርቡ እንደምናስታውስ የኮፕ 32 ኢትዮጵያ አዘጋጅነት ስትመረጥ አንዱ መስፈርት ሆኖ የሚታየው ኢትዮጵያ ታዳሽ ኃይል ታመነጫለች ነው። ዝም ብለን አይደለም የተመረጥነው። ታዳሽ ኃይል ከምናመነጭባቸው አንዱ ህዳሴ ግድባችን ነው። ዓለም ላይ ትክክል መሆኑን አንዱ ማሳያችን ነው ማለት። ስለዚህ በጣም ብዙ ሰዎች እንዲህ ይላሉ ብቻ ሳይሆን በተጨባጭ ዓለም እየመሰከረ ያለው ህዳሴ ግድብ ያመጣው ትሩፋት ነው ልልሽ ይችላለሁ። ሌላው ከኤንቢሲ ኢትዮጵያ የኢትዮጵያን የኒኩሌር እቅድ በተመለከተ ጥያቄ የቀረበላቸው የውሃና ኢነርጂ ሚኒስትሩ ኢትዮጵያ የሃይድሮ ፓወር፣ የንፋስና የፀሐይ ኃይል ብቻ ሳይሆን የኒኩሌር ኃይል እቅድም አላት ብለዋል። ለዚህም በሀገር ደረጃ ባለፈው ጊዜ በሚኒስተሮች ምክር ቤት የኒኩሌር ማቋቋሚያ አዋጅ ከተቋቋመ በኋላ ወደ ስራ የተገባው ሲሉ አስታውሰው የኒኩሌር ኃይል ግንባታ የተፈለገበትን ምክንያት አብራርተዋል። ኢትዮጵያ ትልቁ የኒኩሌር ፍላጎት ሰላማዊ በሆነ ስራዎች ለምርምር፣ ለጤና፣ ለሳይንስና ቴክኖሎጂ እና ለኃይል ማቅረብ ስራዎች የምንጠቀምበት ነው። ትልቅ ይገዛም ይሆናል ብለ እናምናለን ማለት ነው። ለዛም ነው እንደ ሀገር በትልቁ አንዱ የኒውክለር ኮንሰፕትን ኢንትሮ ሲደረግ የተለያዩ የኤነርጂ አማራጮችን ብናስተባጥር፣ አሁን ባለው የሃይድሮ ፓወር ብቻ ሳይሆን ሲብጥሩን ብናስተካክል፣ ሌሎቹም ወደ ሲስቴም ቢገቡ በጣም ተጠቃሚ ማድረግ ስለሚችል ኒውክለር ከእሱ አካል አንዱ ነው። በጣም ሰላማዊ ለሆነ ስራ ነው ኢነርጂያችን ለማበልጸግ ለመጠቀም ከኛም አልፎ ጎረቤቶቻችን ጋር ለማያያዝ ጭምር ስለሚጠቅም በዛ ልክ ነው የሚሰራው። ኢትዮጵያ ላቀደችው የኒውክለር ኃይል ማመንጫ ግንባታ ሚኒስቴር መስሪያ ቤታቸው በኢነርጂ አቅርቦትና ተያያዥነት ባላቸው ጉዳዮች ላይ እገዛ እንደሚያደርግም ነው የጠቆሙት። ተመልካቾቻችን ቀጥለናል። በገቢ አሰባሰብ ዙሪያ የሚስተዋሉ ብልሹ አሰራሮችን ለመከላከል የሚያስችል ቴክኖሎጂ ተግባራዊ ማድረግ መጀመሩን የአዲስ አበባ ገቢዎች ቢሮ አስታወቀ። ቴክኖሎጂ ማንኛውም የቁጥጥር ባለሙያ ለቁጥጥር ሲሰማራ ከግብርና ከፋዮ ጋር የሚያደርጋቸውን ንግግሮች በድምፅና በምስል ለመቅረጽ የሚያስችል እንደሆነም ተጠቁሟል። ይህም የገቢ አሰባሰብ ላይ የሚስተዋሉ ችግሮችን ሙሉ በሙሉ በሚባል ደረጃ ሊቀርፍ እንደሚችልም ታምኖበታል። አክረም ኑሪያ በተደጋጋሚ ጊዜያት በቁጥጥር ባለሙያዎች ላይ የሚቀርበውን ቅሬታ ሊያስቀር የሚችል አዲስ ቴክኖሎጂ ወደ ስራ ማስገባቱን የአዲስ አበባ ከተማ ገቢዎች ቢሮ አስታወቀ። ቢሮው በከተማዋ ስላለው ወቅታዊ የግብር አሰባሰብ ሂደትና እየተከናወኑ የሚገኙ ማሻሻያዎችን አስመልክቶ በሰጠው ጋዜጣዊ መግለጫ በዘርፉ የሚቀርቡ ቅሬታዎችን ተቀብሎ የሚያጣራ ኮሚቴ መዋቀሩን ገልጿል። ከተማ አስተዳደሩ የሚያከናውናቸው የልማት ተግባራት ከሰባ በመቶ በላይ የሚሆነው ወጪ የሚሸፈነው በሚሰበሰበው ገቢ መሆኑን ያነሱት የቢሮው ኃላፊ ቢኒያም ምክሩ ገቢውን ለማሳደግ እና የሚሰበሰበውንም ገንዘብ ፍትሀዊነቱን የጠበቀ ለማድረግ እየተሰራ መሆኑን ተናግረዋል። የከተማ አስተዳደሩ ሌላ የገቢ ምንጭ የለውም። ከተማው ላይ የሚሰሩ ሁሉም ስራዎች ከተማው ላይ ከሚሰበሰብ ገቢ ነው። ይህን ስራ ለመስራት ሁለት ነገሮች ባላንስ አርገን ለመሄድ ጥረት እያደረገን ያለ ነው። በአንድ በኩል ለልማት የሚያስፈልገውን ገቢ በወቅቱ ሰብስቦ ገንዘቡ ልማት ላይ እንዲውል ማድረግ ነው። ሁለተኛው ደግሞ የሚሰበሰበው ገንዘብ ወይንም ገቢ በፍትሃዊነት እንዲሰበሰብ ማድረግ ነው። ትልቁ አላማችን ገቢን ፍትሃዊነቱ በተረጋገጠ መንገድ መሰብሰብ ነው። የከተማዋ ገቢዎች ቢሮ ካከናወናቸው የማሻሻያ ተግባራት መካከል የቁጥጥር ባለሙያዎች ለቁጥጥር በሚንቀሳቀሱበት ወቅት ክትትል ለማድረግ የሚያስችል አዲስ ቴክኖሎጂ እንደሚገኝበት አንስተዋል። በአሁኑ ወቅት በተወሰኑ አካባቢዎች ተግባራዊ መሆን የጀመረው ቴክኖሎጂ የቁጥጥር ባለሙያዎች ከግብር ከፋዮች ጋር የሚያደርጓቸውን ንግግሮች ለመከታተል የሚያስችል መሆኑን የተገለጸው፣ የቁጥጥር ሰራተኞቹ ይደራደራሉ፣ አላግባብ ይቀጡናል፣ ደረሰኝ ቆርጠንም እያለ ይቀጡናል፣ በሆነ ባልሆነ ምክንያት ሰበብ እያደረጉ ይቀጡናል፣ ሀራስ እንደረጋለን የሚለውን የግብር ከፋዩን ቅሬታ ለመፍታት ነው ይሄ ቴክኖሎጂ የመጣው በዋናነት። ይሄ ቴክኖሎጂ እያንዳንዱ የኛ ቁጥጥር ሰራተኞች ላይ በዩኒፎርማቸው ላይ የሚገጠም የሚሄዱበትን ቦታ ሎኬሽኑን ትራክ የምናደረግበት፣ የቁጥጥር ሰራተኛው ከተፈቀደለት አካባቢ ውጪ በሚወጣ ጊዜ ሲግናል የምናገኝበት፣ ለቁጥጥር በሚሰማራ ጊዜ ከግብር ከፋዩ ጋር የሚያደርጋቸው ንግግሮች፣ የድምፅ እና የቪዲዮ መልእክቶች በቀጥታ የሚተላለፉበት በቅርንጫፍም ሆነው የቅርንጫፍ ኃላፊዎች ቁጥጥር ያደርጋሉ። እኛም ዋና መስሪያ ቤት ላይ የሆነ ላይቭ ቪዲዮም ድምፅም እንከታተላለን ማለት ነው። ይህ ቴክኖሎጂ ከገቢ አሰባሰብ ጋር በተያያዘ የሚስተዋሉ ብልሹ አሰራሮችን ሙሉ ለሙሉ ይቀርፋል ተብሎ እንደሚታመን ያብራሩት የቢሮ ኃላፊው ይህንን ቴክኖሎጂ ከአገልግሎት ውጪ እንዲሆን የሚደረጉ ጥረቶችን የሚቆጣጠሩ ባለሙያዎች መመደባቸውን ጠቁመዋል። እዚህ በግብር ከፋዩና በእኛ ቁጥጥር ሰራተኞች መካከል የሚኖረው ማንኛውም ያልተገባ ግንኙነት የሚያስቀር ቴክኖሎጂ ነው። ግብር ከፋዩም ደግሞ አላግባብ እየተቀጣው ነው አላግባብ የቁጥጥር ሰራተኞቹ ስራዬን በአግባቡ እንዳልሰራ አድርገውኛል፣ ህግን አክብሬ ያለውም እየተቀጣው ነው ለሚለው ጥያቄ ደግሞ ምላሽ የምንሰጥበት ቅሬታው በሚቀርብ ጊዜ ያ የተቀረጸው የድምፅና እና የቪዲዮ መልእክት ወጥቶ የሚታይበት ስርዓት ነው የተበጀው። ስለዚህ ከሌብነትና ከብልሹ ሳር ጋር በተገናኘ ወደ መቶ ፐርሰንት በሚጠጋ መንገድ ችግሩን የሚቀርፍ ቴክኖሎጂ ነው። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በተያዘው በጀት ዓመት 350 ቢሊዮን ብር ገቢ ለመሰብሰብ አቅዶ እየሰራ እንደሚገኝ የተገለጸ ሲሆን እስካሁን ባሉት አራት ወራት ውስጥ የእቅዱን 98 በመቶ ማሳካት ተችሏል ነው የተባለው። ግብርን የሚደብቁ ነጋዴዎችን ለመቆጣጠርም የቁጥጥር ሂደቱ በሶስት አይነት መንገድ እንደሚካሄድ ያነሱት የገቢዎች ቢሮ ኃላፊ ቢኒያም ምክሩ በመኪና ተጭኖ ለሚገኙ ሸቀጦችም ሆነ በኦንላይን ለሚደረግ ግብይት ደረሰኝ መያዝ ግዴታ መሆኑን ተናግረዋል። በተለይ በከተማችን የመግቢያ በሮች ላይ በማታ ከከተማው ተጭኖ የሚወጡ እቃዎችንና ወደ ከተማው የሚገቡ ሸቀጦች ላይ በቀንም በማታም በካሜራ የታገዘ ቁጥጥር ተጀምሯል። ከተማው ውስጥ ማንኛውም መኪና ላይ እቃ ጭኖ የሚንቀሳቀስ ማንኛውም ሹፌርም ሆነ ነጋዴ መኪናው ላይ ለጫነው እቃ እቃውን የገዛበትን ደረሰኝ በአግባቡ መያዝ፣ ለቁጥጥር ሰራተኞች ደግሞ በሚጠየቅ ጊዜ የማሳየት ኃላፊነትና ግዴታ ይኖርበታል ማለት ነው። ኦንላይን የሚደረጉ ግብይቶች በተመሳሳይ አግባብ ኦንላይን ማንኛውም ምርቶችን የሚሸጥ ነጋዴ ንግድ ፍቃድ ይኖረው ይገባል። ኦንላይን መሸጡን እናበረታታለን። ነገር ግን ደግሞ በሚሸጥበት ጊዜ ደረሰኝ መቁረጥ ግዴታው ነው። ከቦታ ቦታ እቃውን በየቤቱ ዴሊቨሪ የሚያደረግም ደግሞ ከሆነ ከደረሰኙ ጋር አብሮ ለሰዎቹ ማድረስ ግዴታ አለበት ማለት ነው። ከዚህ ውጪ ኦንላይን በማስተዋወቅ ያለደረሰኝ የሚደረጉ ግብይቶች ላይ ጥብቅ ቁጥጥር እየተደረገ እንደሆነ ሁሉም ሰው ተገንዝቦ ወደ ሕጋዊ ስርዓት መምጣት ይኖርበታል። አቤት የምንላቸውን ዜናዎች ወደ እናንተ እያደረስ ነው። ተመልካቾች አሁን ደግሞ ወደ ውጭ ትንታኔ ያለፍን። ሩሲያ ለጦር ኃይል የምትመደበው ግዙፍ መጠን ያለው ገንዘብ ለምዕራቢያኑ የጦር ጥምር ኔቶ ከባድ ስጋት መደቀኑ ሲነገር፣ የኔቶ አባል ሀገራት በበኩላቸው የሩሲያ የባህር ሰርጓጅ የጦር መርከቦች እያደኑ ለማውደም አዲስ የቆ አዲስ የኪዳን ውል መፈረማቸውም ተነግሯል። የዓለም አቀፍ ትንታኔ ዘገባችን መርጦ አተክሮበታል። እንደሚከተለው ይቀርባል ሩሲያ ለጦር ኃይሉ የአርባ በመቶ የምጣኔ ሀብት ፈሰስ ታደርጋለች፣ አንተም ተዘጋጅ፣ ተጠብቅ ተነሳሉት የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን ኔቶን ዋና ጸሐፊው ማርክ ሩት። በሌላም ዜና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባል ሀገራት የሩሲያን የባህር ሰርጓጅ የጦር መርከቦች ለማደን ታሪካዊ የተባለለት የስምምነት ቃል ኪዳን መፈራረማቸው ተገልጧል። የኔቶን የውጭ ጉዳይ ሚኒስትሮች በቤልጅየም ብራስልስ ተሰባስበው መድወለስ ስትመለከት የነበረችዋ ሩሲያ ሌላው የጦር መርከቧ በባህር ላይ የሰው አልባ የጦር አውሮፕላን ተመቶባታል። የዚህ ዓይነቱ ክስተት ደግሞ በሩሲያ ላይ ሲፈጸም በአራት ቀናት የአሁኑ ለሶስተኛ ጊዜ መሆኑ ነው። ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ዛሬ ሐሞቱን እያስቆጣ ነው። እውን እንደተባለው ከዛሬ አራት ዓመታት በኋላ ሩሲያ በምዕራባውያኑ የጦር ጥምረት ኔቶ ላይ የቁጣ ማዕቷን ታወርደው ይሆን ስ ለነለ ርዕሰ ጉዳዩን ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቅ ቀለ ነኝ። ለዘጠኝ የሸክላ ምጣድ አንድ ብረት አሎሎ ይበቃል ይሏል አበው። ወይም ደግሞ ያኔ በቀደመው ዘመን ኢትዮጵያዊት ልቃሽ አንድ ግር በርበሬ የመንቀላቅቷችሁ ስትል ያሟሸችላቸውን መሪ አስታውሱ አለመይሳው ካሳን። ዛሬ የአውሮፓን መንግስታት ገና ሲያስቧቸው እንኳንስ ሊገጥሟቸው ቀርቶ ቆጣቸውና ጸባቸውን በሩቁ ያድርገው ሲሉ እንደ ጣረሞት ይፈሯቸዋል ይሏቸዋል። የአውሮፓኑ መንግስታት የሩሲያውን ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንን ግን ደግሞ አውሮፓኑ ወደው አይደለም ይሏቸዋል። ከዚህ ቀደም እንደ ጀርመንና ፈረንሳይ መሰሎቹ ሀገራት ከሶቪየት ህብረት በጀመረውና በሩሲያ በቀጠለው የዚያን ህዝብ መራራና እሳት አማክ እንዲያውቁታልና ነው ሲሉ ያሳዩባቸዋል። በጀርመን ታሪክም ቢሆን የቀድሞው የዓለም ስመጥር አምባገነን የናዚ ፓርቲ መሪው አዶልፍ ሂትለር እንደ አውሮፓያኑ አቆጣጠር በ1943ና ከዚያ ወዲህ ባሉት የሁለተኛ ዓለም ጦርነት መጀመሪያ ገመገሞች አዶልፍ ሂትለር የሶቪየት ህብረቱን ቀዩን ጦር በወራት ጊዜ እጁን አሰጥቻ አንበረክከዋለሁ አብረከርከዋለሁም ብሎ ቢያስብ ጉዳዩ ግን ያልጠረጠረ ተመነጠረን አልያም የተገላቢጦሽ ሆኖ የዚያ በሂትለር የተናቀው የሶቪየት ህብረት ቀዩ ጦር ለሂትለር የ11 ዓመት አዲስ ሚስት አሰቃቂ ውርደት ለቅሶን ሲያስነባ ለራሱ ለሂትለር ደግሞ የገዛ ጥይቱን በራሱ ላይ ተኩሶ መውደቅን አስከትሏልና ነው ይህ ሩሲያን ጉዳይ ጀርመንም ትሁን ፈረንሳይ በዋዛ የሚመለከቱት አይደለም አይሆንምም ለዚያም ነው የፈረንሳው ፕሬዚደንት ኢማኑኤል ማክሮን በጠፍ ጨረቃ ሳይቃጠል በቅጠል አሊያም ሳይሆን በሩቁ ብለው ሩሲያን በብርቱና የቅርብ ወዳጅና አጋር አባሯ ሀገር ፕሬዚደንት ሺጂንፒንግ ጥግል ትግል ያለዝቧት ለተማጽኖ ወደ ቤጂንግ ያባረሩት ዛሬ ላይ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በምዕራባኑ ላይ በተለይም በአውሮፓኑ ላይ አይናቸው ቀልቷል፣ ጥርሳቸው ተነክሷል ይሏቸዋል። እነርሱም እኛ አውሮፓኑም ቢሆኑ የአውሮፓኖቹ መንግስታት በተሰባሰቡበት በዚያ የኔቶ ወይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ጥላቸው ስር ሆነው ትናንት መሻሹን በውጭ ጉዳይ ሚኒስትሮቻቸው በኩል መክረዋል፣ ዶልተዋል በሩሲያ ላይ በሩሲያ ላይ ዛሬ አለም እውነትም አንድ መንደር ሆናለችና እንኳንም የሰው ድምፅ ቀርቶ ትንፋሹን በተገቢው ለመስማት አይከብድምና የሩ ያ ባለስልጣናት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን የውጭ ጉዳይ ሚኒስትሮች ስብሰባ እዚያው በአካል ያሉ ሆነው ተከታትለውታል። ይሁንና ግን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባል ሀገራት የውጭ ጉዳይ ሚኒስትሮች በትናንትናው ስብሰባቸው ከመዛት ከመፎከርና እርስ በርስ እየተቃቀፉ ውስጡን ለቄስ በሆነው የአንድነታቸውን ማሳያ ካልሆነ በስተቀር ለዩክሬን ከሩሲያ ክራንቻ መላቀቅ የሚበጅ ውሳኔ አልወሰኑም ነው የተባለው። ወይ በቀጥታ ኔቶ ገብቷል ተዋጋ ወይ ደግሞ በዲፕሎማሲው መስመር አልጸና ብቻ ልመና ከልክልን ይሉትን ሆኗል ታል የነገር ሰንጣቂዎቹ ወይም የፈሪ ወዳጅ ይሉትን መሆኑ ነው። ግን ደግሞ የአውሮፓ መንግስታት ፈራ ተባባይ ልባላቸው በሚል ክፉኛ ይታማሉ። ቢሆንም ግን ዛሬ ላይ ፍርሃትም ልክ አለው ይሉትን ሆኖ የኔቶ አባል ሀገራት ታሪካዊ የተባለለትና ከባድ የውል ሰነድ ተፈራርመዋል የተባለው ያው የሩሲያን የባህር ሰርጓጅ የጦር መርከቦች ለማደን በዚያ ስምምነታቸው መሰረት ታዲያ እንግሊዝና ኖርዌይ ከደርዘን በላይ የጦር መርከቦቻቸውን ለመላቀል ገብተዋል። የእንግሊዝና የኖርዌይ የጦር መርከቦች በመጮቹ አመታት በሰሜናዊ የአትላንቲክ ውቅያኖስ ጥልቅ እንቅስቃሴ ያደርጋሉ ነው የተባለው። የለንደን ባለስልጣናት በሰጡት ማብራሪያ ባለፉት ሁለት ዓመታት ብቻ የሩሲያ የባህር ሰርጓጅ የጦር መርከባዎች በእንግሊዝ የውሃ ክልል መግባታቸውን በሰላሳ በመቶ ጨምረዋል ነው ያሉት። ሌላኛዋና ከሩሲያ ጋር የ120 ማይል ድንበር የምትጋራው ሀገር ኦስሎም ብትሆን ጉርብትናዋ ነዋ፣ ከአጋም የተጠጋ ቁልቋል ሁልጊዜ እንዳለቀሰ ይኖራልን ሆኖባታል ነው የሚባለው። ይህ ኖርዌይ ምድር የሩሲያ ግዙፍ የጦር ሰፈር ካለበት በቅርብ ርቀት ላይ ነው፣ ብቅ ንቅ ይሉትን መሆኑ ነው። በዚያ በኖርዌይ ድንበር አቅራቢያ የሚገኙት የሩሲያ የጦር ማዘዣ ሰፈሮች ደግሞ የአርክቲክ ከተሞቹ ሙርማንስክና ሶቬሮ ሞሪስክ ናቸው። የእንግሊዝ የመከላከያ ሚኒስቴር ያወጣው መግለጫ እንደሚያሳየው አሩሲያ 13 አይነት ያላቸው 26 የጸረ ባህር ሰርጓጅ የጦር መሳሪያዎችን በድሮን እያሳገዘች በሰሜናዊ የአትላንቲክ ውቅያኖስ የውሃ አካላት በግሪንላንድ በአይስላንድና በእንግሊዝ መካከል በሌላ መጠሪያው በጊዩክ ጋፕ ማስደፈጧን አስታውቋል። አሮሲያ በዚያ የሰሜን አትላንቲክ ውቅያኖስ የውሃ ክልል ያስደፈጠቻቸውን የባህር ሰርጓጅ የጦር መርከቦች፣ የኮንቨንሽናል የረዥም ርቀት ተምዘግዛጊ ክሩዝ ሚሳይሎቿን በአሜሪካና በአትላንቲክ አቅጣጫ ፈሙዛቸውን መደገኗም ይነገራል። ለዚያ አሁን አውሮፓያኑን በስጋትም አበላ ራዣቸው የሩሲያ የባህር ሰርጓጅ የጦር መርከቦች ዝግጅት ኖርዌይ አምስት የጦር መርከቦቿን እንግሊዝ ደግሞ ስምንት የጦር መርከቦቿን ማዘጋጀታቸውን የተሰማው አሮሲያ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ ላይ እንደ አውሮፓያኑ አቆጣጠር ቁጥጥር እስከ 2029 ድረስ ጦርነት ትከፍታለች በሚል የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ማጀት ለእሳት ማቀጣጠያ ስጋት ያላቸውን ሁሉ እያጸዳና ኃይሉን እየገነባ ነው። በዚያ ላይ ኔቶ የሩሲያን ከአጠቃላይ ሀብቷ የአርባ በመቶ ለጦር ኃይሏ የመመደቧ ነገር ለምዕራብያኑ የጦር ጥምረት የጦርነት ዝግጅት በአዋጅ እንዲለፍፍ አድርጎታል። ትንታኔ ዘገባውን ስናዘጋጅ በዋቢነት ኤንፒአርን፣ ፎክስ ኒውስን፣ ዘናሽናል ኢንተረስትን፣ ዋሽንግተን ኤግዛማይነርን፣ ዩሮሜዳን ፕሬስን፣ ኢንዲፔንደንትን፣ ሜል ኦንላይንን፣ ግሎብ አንድ ሜይልን፣ አልጀዚራን ሚያሚ ሄራልድና ሲኤንኤንን ተጠቅመናል። አብሮ ነታችሁን ከኛ ጋር ስላደረጋችሁ እጅግ እናመሰግናለን። ጥንቁሮቻችን እንደቀጠሉ ናቸው። አሁን ደግሞ ዝርዝር ስፖርታዊ መረጃዎችን የምናይበት ሰት